ጉድ ጉድ ጉድ ጉድ ጉድ ጉድ ጉድ ጋይስ ጉድ። እኔ እኮ ልጅ ራሱ ወልዳለች ሲሉ አላመንኳቸውም ነበረ። መቼም ሕዝቤ እኮ ወሬ ይወዳል ማጋነን ይወዳል ብዬ ነበረ። ነጻነት ነጻነት፣ ለካ አንቺ እዛ ጎረቤቴን አግብተሽ እየኖርሽ ገና ወንድ ልጅ ዱባ አድርገሽ። በጭራሽ! ገና ድጋሚ ወተሽ አብርሽና ፈቅረዋለሁ። እንደውም እኔ ንኝ የምነሳብሽ የኔነት ጎረቤቴን አግብተሽ ወልደሽ ገና በዚህ መተሽን ተኘኘ እኔ እኮ ጋይዝ ነው የተላከልኝ ቪዲዮ ይሄው፣ ካላመንሽ ተብዬ ማለት ነው። ቪዲዮ የልጅዋ ፎቶ ና ራሷ ባሏ። ወይኔ በላቸው፣ ወይኔ በላቸው፣ ወይ እኔ አታዋርድኝ፣ አታዋርድኝ። ጋይስ አትዋረዱ፣ የምሬ ነው ምላቸው፣ አትዋረዱ። እና እኔ የባሏ ቪዲዮ አላየቶው ነበረ፣ ባይዘ ወይ የባሏ ቪዲዮ ተልኮልኝ ይኸው። ቪዲዮ እራሱ ባሏ ወቶ ተናግረዋል። በመቀጠል ደግሞ ልጅዋና ልፖስተው ቪዲዮ የልጅሽ ፎቶ ማለት ነው፣ የልጅሽን ቪዲዮና ፎቶ ልፖስተው ነጻነት ወይኔ አታዋርደኝ፣ ወይኔ አታዋርደኝ፣ ወይኔ አታዋርደኝ። ይኸው አዋርደ አዋርደሽናል እኮ ወይኔ እናት አዋርደሽናል እኮ ከማዋረድ ማልፎ እና እሱ ራሱ ባሏ ከአሁን ስላለፈለት ነው፣ አብርሽ ስላገኘ ነው የመጣችው ህይወቱን ለመበጥበጥ። በፊት የት ሄዳ ነበረ? እኔ ግን ማለት ነው ውድ ቤተሰቦቼ፣ ጥያቄ የሆነብኝ ነገር ልናገር እ እንትና ማለት ነው ነፃነት ሩታን አንቺ ስሪ ብላ አይደል የሄደችው? አብርሽን እኮ ትንቄዋለሽ። አብርሽን በትንቄ ወይም ደግሞ ከሱ ጋር መስራት ብትፈልጊ ኖሮ፣ ብታፈቅሪ ኖሮ፣ ብትወጂ ኖሮ የኔ ውድ ከሱ ጋር ትሰሪ ነበረ። ነገር ግን አንቺ ከሱ ጋር አልሰራሽም። ለሩታ አሳልፍ የሰጠው አልሸሱም፣ ውሸት ነው እሱ፣ ውሸት ነው። ይህን አልደግፈሽም። ግን ለምን ከሱ ጋር ቪዲዮ አልሰራሽም? አንድ ቀን በቪዲዮ ወተሽ እኮ አላወቅ አላየንሽም ነበረ እኛ ራሱ ጅሎች አለን አደል ማመናችን። ጅሎች ማለት ነው ማለቴ ጅሎች ስለሽ ፍቅረኛ ሞች መሆናችሁን አይደለም። መተሽ ስታወሪ እኔ ፍቅረኛ ያዝሽ ባል ያገባሽ የምር ልጅ የወለደች የራሱ አልመሰለኝም ነበረ። አብረሽ እውነትም ጎቷት ነው ወይስ ምንድን ነው ይሄ ልጅ? ልፍረድበት አልፍረድበት ብዬ ጨነቃለሁ። ሩታስ በዛ በኩል ምን ትሆናለች ምን አትሆንም ብዬ ጨነቃለሁ። ለካ ጉዴን ላየሁ አሁን ቴሌግራም ላይ ባክሽ አትለፋደጂ። ይኸውና ቪዲዮና ፎቶ ተመልከጂ። ነፃነት ምን እንደነካት ምናቀው ታሪክ የለም። ይህንን ልጅዋን ስ ልጅዋ ደግሞ እንዴት አባቱ እንዴት እንደሚያምር የኔ ውድ የምሬ ነው ምላችሁ። ልጅሽ ይብላኝ ለልጅሽ፣ ይብላኝ ለልጅሽ። እኔ ምንም ልላችልም ምክንያቱም ልጅሽ ነገ ቀን አድጎ ስለሚያየው። ልጇ እኮ ቢያንስ አሁን አመት አይሞላውን ብላችኋል። ዱብ እንደዚህ ድንቡሽ ድንቡሽቡሽ ያለ ቆንጅዬ የሚያምር ነጻነት፣ ነጻነት ኧረ ተይ ኧረ ተይ ወደ ራስሽ ተመለሺ። አብርሽ እኮ የራስሽ ሂወት እየኖረ ነው። የራስሽ ሂወት ኖረ እየኖርሽ ባለሽበት ሰዓት እንዴት ብለሽ እሺ ከባለሽ ጋር ወጥተሽ ቪዲዮ መሰረታችሁ ነበረ ልጅሽ እያሳደግሽ ማለት ነው። እንዴት ብለሽ ነው አንቺ ዛሬ ላይ ተነስተሽ የምር እኔ ታምኔል አደርገዋለሁ። ልጅሽን ማለት ነው። የመጣው ነገር ይመጣል እንጂ ታምኔል አደርገዋለሁ። እኔ ሰው ልጅ ማውጣት ወይም ደግሞ መፖሳት ሲጀምር በሰው ልጅ መሸቀልም ተገቢ አይደለም። እናንተም ትልልቅ ስለሆናችሁ ነው እንጂ ህፃን በህፃን አይደረግም። አንቺን ልጅ አስቀምጠሽ እንዴት ብለሽ ነው ዛሬ አብርሽን አፈቀርኩት ብለሽ ምን መጪው? ማለቴ አብርሽን ጎቶኛል። ዲላይ ትምህርት ቤት ራሱ አልሄድሽም። እኔ ውርደቴን ቅሌቴን አላወኩም እንጂ እኮ አንቺ አግብተሽ ከወለድሽ ቆይተዋል። ለዛውም የሰርግ ቪዲዮ ራሱ ብዙ ጊዜ ይከለከለናል። ውድ ቤተሰቦች፣ ለምን እንደሚከለከለን አናቅም። እና እኛ ለፍላፊዎች፣ ወረኛሞች ስለሆን ነው መሰለኝ አይሰጠንም። አሁን ውህድ ራሱ ብዙ ሰርጎች ነበሩ ግን አልተሰጠንም። ፈትና አብርሽ ቤት ሰርግ ነበረ፣ ያንን ቪዲዮ ራሱ አልተሰጠንም እስካሁኑ ማለት ነው። አሁን እኔ እኔ ባንቺ ነው እያፈርኩኝ በማንም እኔ ሴት ናት፣ ተዋት፣ ትስራ ስር ያሁን ማ ትስራ። አይደለም ግን ለምን ልጅሽ አስቀምጥሽ? ለምን ዋሸሽ? ለምን ትዋሻ ያለሽ ነው የእኔ ጥያቄ። ለምን ትዋሻ ያለሽ? አንድ ሰው ወልዶ ልጅ አስቀምጦ ቤት ውስጥ ይዋሻል እንዴ? ለምን ለምን አስፈለገ? ነፃነት ለምን ልጅሽ ነገ ቀና አድጎ ለሚያየው ቪዲዮ። በዛ ላይ ወደሽና ፈቅደሽ ኮነ ያገባሽው። እንዲያውም ፍቺው ልጁ ማለት ነው። ጎረቤቴን፣ ፍቺው የምሬ ነው ምልሽ